በገብርኤል በማርያም ብሎ ሊለምናችሁ ይችላል። ምናልባት መንገድ ላይ ስጡት፣ እንዳሁን እናንተ ከአላህ ዘንድ ፈልጉ። ያንን ግን እናንተ ከቻላችሁ ዳዋ አድርጉለት። በገብርኤል በማርያም ሳይሆን በአምላክ ስም ነው የሚለመነው ብላችሁ ስለ አምላኩ አስተምሩት፣ ንገሩት ታቸው አላረ እሺ። እና ይሄን ይመስላል። እሺ፣ አሁን አላህና። እሺ፣ ሌላኛ የመጨረሻው ጥያቄ ላስቸግር የመጨረሻው ቅሬያ ላይ አሁን በእናንተ አሁን ለምሳሌ በቁርአን አስተምሮ አላህ ኢየሱስና እግዚአብሔር አሁን አላህና አሁንኛ ኢየሱስና አላህን አንድ ነው አድርገን የምንወስደው እና በእናንተ ደግሞ ሙሐመድና ሙሐመድ አሁን የሙስሊም መስራች እንትን ነቢይ የሙስሊሞች ነቢይ ሙሐመድ ነው፣ ያው ከሱ ነው ቁርአን ከአላህ ተቀብሎ ነው ለህዝቡ ያደረሰ ይባላል። በምናልባት ህብረተሰብ ላይ ታች ክላስ ነው ከሆነ ማለት በክርስቲያን ደግሞ የክርስቲያን እምነት ወይም የክርስትና እምነት መስራች ኢየሱስ ክርስቶስ ነው ይላል። የመሰረተው ከሰማይ ቁራንና እንደዚህ እንደዚህ መጽሐፍ ቅዱስ ተቀብሎ ምናምን ይላል፣ ግን አሁን በእናንተ በእኛ ደግሞ ኢየሱስ ማለት እንደ እግዚአብሔር ነው፣ እግዚአብሔር ነው፣ ግን ወልድ ልጅ ነው ሳይሆን የእግዚአብሔር ልጅ ነው ይላል። በእርግጥ ግን እግዚአብሔር ነው ነው አሁን በእናንተ አስተምረው፣ አሁን አላህ እግዚአብሔርና ኢየሱስ ልዩነት አለው ብለ ታምናለ? በመጀመሪያ ልናውቅ የሚገባው ነገር የአረቦች ክርስቲያኖች፣ አይሁዲዎች አሉ አምላክን አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸውን ላሳያቸው እችላለሁ። መስጠት አንችልም። ደርሶ ነው ሊሰጥ ህዝቦቼ ስለ አንተ ከጠየቁኝ ማልበላቸው ስምህል ብሎ ነው የጠየቀው። ሀታ ነቢያት አምላክን ስምህል ማልበል ብሎ ጠየቁ እንጂ አይ በራስ ያወጣለታል ላ አይባልም። እንደዚህ የዓለም ሙስሊም ግን ሰብስበህ አንድ ቦታ ብታስቀምጣቸው አምላክ ማን ነው ብትላቸው አላህ ነው የሚለው ሌላ ስም አይነግሩም? የኢትዮጵያ ክርስቲያን አንድ ክርስቲያን አምጣና የአረብ አንድ ክርስቲያን አምጣና ከፈረንጅ አንድ ክርስቲያን አምጣ፣ አንድ ቦታ ቁመቸው አምላክ ማነው? በላቸው። ሁሉም የተለያየ ስም ነው የሚነግሩ። የአረቡ ክርስቲያን አምላክ አላህ ነው የሚለው። አይ እግዚአብሔር ነው ብትለው አይሰማም፣ እንደዚህ መስቀል አንጠልጥ። የኢትዮጵያ ክርስቲያን ደግሞ ማነው አምላክ ብትለው እግዚአብሔር ነው ይልሃል። አይ አላህ ነው ብትለው አይሰማም። የነጩን ክርስቲያን አምጥተህ አምላክ ክርስቶስ ማለት ነው፣ የድንግል ማርያም ልጅ ነው። አምላክ አላህ ስብሐነ ወተዓላ ከድንግል ማርያም ያለማንም ወንድ ወንድ ሳይነካት ሳይገናኛት ተአምራዊ በሆነ መንገድ የፈጠረው ፍጡር ነው። ከነቢያቶች መካከል አንድ ነቢይ ነው። አምላክ አላህ ስብሐነ ወተዓላ መሲሁን በጣም ይወደዋል፣ በጣም ያከብረዋል። በቁርአን ላይ ወጂሃን ፊ ዱንያ ወል አኪረቲ ወሚነል ሙቀረቢን ብሎ ይገልጸዋል የማርያም ልጅ በቅርቢቱ ዓለም በዚችም በቀጣዩም ዓለም ባለ ክብር የሆነ። ከእኔ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው ይላል። ወረሱላን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ ይላል። ተአምራትንም ሰጥቶታል። አምላክ አላህ ሱብሓነ ወተዓላ ለመሲሁ ምን ምን ተአምር ሰጠው ከተባለ ሙታንን ያስነሳ ዘንድ፣ ማየት የተሳናቸውን ይፈውስ ዘንድ፣ ለምጽ ያለባቸውን ይፈውስ ዘንድ ታቸዋል። ሌላም ሌላም በርካታ ተአምራቶችን ሰጥቶታል። ይሄ ነው ታዲያ ይላከው ወደ ወደ እስራኤል ሰዎች ላከው መልእክተኛ አድርጎ ላከው። ኢን ሁወ ኢላ አብዱን አንዓምና አለይሂ ወጀአልናሁ መሰላ ለበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን የዋልኩበት አገልጋይ የነበረ ልክ እንዲሁ ደግሞ ለእስራኤል ሰዎችም ተምሳሌ ታድርጌ ልኬዋለሁኝ እያለ ይናገራል። ማርያምን በጣም ጻድቅ ሴት ነበረች። በጊዜዋ እርሷን የሚወዳደራት ማንም የለም። አላህ በቁርአን ላይ ንጹህ ሴት ነች ብሎ ገልጿታል።

በምንድነው የተመረጠችው? ወካነት ሚንል ቃኒቲና የተመረጠችበት ምክንያት በአምላክ ትእዛዝ ላይ ቀጥ ያለች ስለነበረች ነው። ውበቷ አይደለም። በተክለ በተክለ ሰውነት አይጸድቅም። ሰው ኋ የሚጸድቀው ምንድን ነው? ለአምላኩ ባለው ታዛዥነት ነው። በጣም መልካም ሴት ነበረች። በጣም መልካም ሴት ከጀነት ምግብ ይወርድላት ነበር ስላችሁ። ከጀነት አላህ ስብሐነ ወተዓላ መላእከል እየላከ ያናግራት ነበረ። ከጀነት ምግብ ይወርዶላታል።

መላእኮችን አላህ እየላከ ለመርየም ያኒ ፀጋውን ይውልላት ነበር ያ ان الله يرزق من يشاء بغير حساب በዚህ ጊዜ ነው ዘከሪያ ልጅን የተመኘው አንተ መልካም ልጅን ስታይ ጊዜ አምላክ ምን ያክል ያከበረውና የወደደው ልጅን ስታይ ጊዜ የዛን ልጅ ትመኛለ እንዲህ ሆነማ ልጅ ስታይ ብሎ ተመኘ ዘከሪያ ዞር አለና ሁናሊከ ደዓ ዘከሪያ ረበህ

ወሐሱረን ጥብቅ የሆነ ደግሞ ወነቢየን ሚነሳሊሂን ከደጋጎችም ከነብያቶች መካከል ሆነ ልጅ ለግሳለነው። ቃለ ረቢ አና የኮኖዲ እሁላ፣ ጌታየ ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀት በለገኒ ል ኪብር እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ አርጅቻለው እንኳ ወምራቴ አቅር፣ ሚስቴ ደግሞ መሀነች ለው፣ እንዴት ሊሆን ይችላል? ቃለ ከዛሊከ ላሁ የፍዐሉ ማ የሻእ፣ መልኩ ጅብርኢል ብናለው አምላክ አላህ ልክ እንዲሁ ያሻውን ይሰራልና። ልጅ መውለድ ማትችል ነች ምስቲ መሀን ነች ብሎ ሂሳብ ከአላህ ዘንድ እሱ ከወሰለ ይሆናል። የማይሆን ነገር የለም። አምላክ አላህ ስብሓነ ተላ ይህን ያደርጋል በነቢያቶቹ ላይ ወደ ማርያምን ብስራቱን ይዞ በመጣላት ጊዜ መልአኩ ጅብሪል ዓለይሂ ሰላም ቃለት አና የኩኑ ል ላሙን ወለም የምስስኒ በሸር አለች እንዴት ለእኔ ልጅ ሊኖረኝ ይችላል ወንድ የሚባል ነክቶኛ ወለም አኩ በግያ አመን ዘር ማላውቃነች እንዴት ለኔ ልጅ ሊኖረኝ ይችላል አምላክሽ ልክ እንዲሁ ያሻውን ይሰራልና አላህ ስብሓነ ወተዓላ ሁሉን ነገር በማድረግ ላይ ይ ነው መሲሑን ማንም ወንድ ሳይገናኛት ማርያም በተአምራዊ በሆነ መንገድ አስገኘ አምረን አለ አምላክሽ አላህ አንድ ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን እሁን ይለዋል ያ ነገር ወዲያው ይሆናል አለ

አይ ያንተ ስራ ነው ይሄ። የአምላክነት መገለጫ እንዳይሉት ወደ አምላኩ ያስጠጋቸዋል፣ ሁሉንም ስራዎች። ከጭቃ የወፍ ቅርጽ ይሰራና እፍ ይላታል፣ በአላህ ፍቃድም በራሪ ወፍ ትሆናለች እያለ ይናገራል። የማብረሩ ስራ ይባል ነው የአላህ ሱብሓነሁ ተዓላ። የመሲሁ ድርሻ እስከ የት ድረስ ነው? ከጭቃ የወፍ ቅርጽ ይሰራል፣ እፍ ይላታል። ወደ ዓይናቸው እያየ አላህ ሱብሓነሁ ተዓላ ወደ ወፍ ይቀይራትና እንድትበር ያደርግለታል።

እነዚህንም ተአምራቶች ያደርግ ነበር። ሁለት ተአምር ሌላ ምንድን ናቸው? ወኡነቢኡኩም ቢማ ተእኩሉን፣ እቤታቸው አሁን ሂዳቸው ምን እንደምትበሉ እነግራቸኋለሁኝ ይላቸዋል። እዚህ እያወረት ቆመው ምሳ ምን እንደሚበሉ ቀድሞ ይነግራቸዋል። ምን እንደሚበሉ ቀድሞ ይነግራቸዋል። ልክ እንዲሁ ወማ ተደክሉነ ፊ ቡዩተኩም፣ አርያም ብቻ አይደለም፣ ከበሬት በታች ምን እንዳከማቻችሁ እነግራችኋለሁ ይላቸዋል። ይሄ ከላይ ያለ ነው እንዳትሉ፣ መሬት ውስጥ የቀበርከው ማሽላ ነው፣ ምንድነው ጤፍ ነው፣ ምናው ገብስ ነው። ሁሉንም እንዳለ ያውቃል፣ ይነግራቸው ነበር። ይህን ሁሉ ወጅእትኩም ቢአየት ምን ረቢኩም አላቸው። መጨረሻ ላይ ታዲያ ይህን ሁሉ ግን ከራሴ ሳይሆን ከአምላክ ዘንድ የተሰጠሁት ተአምር ነው ይላቸዋል። ፈተቁላህ ወአጢዑን። አሁን ዋናው እዚህ ጋ ነው። ተአምራትን አሳይቶ አላማው ምንድነው መሲሁ የሚፈልገው ከሰዎች በቃ እንዳያጨበጭቡለት ነው? ላ አይደለም፣ ትልቅ ዓላማ አለው። ፈተቁላ አዋጡዑን አላቸው። ከተአምራቱ በስተጀርባ ዋናው አስተምሮታቸው ነው። ነብያቶች መልእክታቸው ነው። አላህን ፍሩና ሁን የማዛችሁን ትእዛዝ ታዘዙኝ አላቸው። ምን ሊያዛቸው ነው? ምንድን ነው ዓላማው? ከዚህ ሁሉ ተአምር በስተጀርባ ኢና አላህ ረቢ ወረብኩም ፈዕቡዱ ሀ ሲራጡ ሙስተቂም ይሄ ነበር። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። እርሱንም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ። ለዚህ ነው እነዚህን ሁሉ ተአምር ያሳየኋቸው አለ። በቃ ነቢያቶች ከተአምራቸው በስተጀርባ ምንድን ነው ለመሆኑ? ሰው በዚህ ተደንቆ እንዲያልፍ ነው? ላ አይደለም። አምላክ የላከባቸው መልእክት አለ። ያን አብርሃም ምን አስተማረ ለትውልዱ አብርሃምንም እሳት አላቃጠለውም አይደለ ታውቃላችሁ አብርሃምን እሳት አላቃጠለውም እንደ ቁርኣን ልክ እንዲሁ ደግሞ ሙታንን ሕያው አድርጓል አብርሃም ሙታንን ሕያው አድርጓል ታሪኩን ልንገራችሁ ነቢያቶች ሰሩት ተአምር አብርሃም ከዕለታት አንድ ቀን አላህን ጠየቀ ወይ ቃለ ኢብራሂም ረቢ አሪኒ ከይፈ ትውሕይ እል መውታ ጌታ ያላ ሆኝ እንዴት ነው ሙታንን ሕያው የምታደርገዋል አሁን እንዴት ብሎ ነው የጠየቀው? አነሳሱን ሁኔታ ነው እየጠየቀ ያለው እንጂ እውቀቱን ያውቃል በደንብ አድርጎ አላህ ታ እንደሚያስ ተጠራጥሮ አይደለም። ነገር ግን ለይሰል ኸበሩ ከልሙዓየና ይባላል። የምትነገረው ነገር ልክ እንደምታየው አይደለም። መነገርና ማወቅ አለ፣ በተግባር ደግሞ ሲፈጸም ማየት አለ። ኢብራሂም እየጠየቀ ያለው ምንድነው? ተግባሩን ነው ማየት የፈለገው እንጂ እውቀቱን ያውቃል። ለዚህም ነው ቀጥሎ አላህ ምን አለው? ለ አውለም ትእሚን አላመንክምን ሲለው

ፈሶርሁነ ኢለይክ ወደ አንተም ማስጠጋቸው እነዚህን ወፎች አሉ። ያዛቸው እና አራት ወፎች አስጠጋ። ከዚያ አላህ ስብሓነ ተዓላ ቆራርጣቸው፣ እነዚህን ወፎች ግደላቸው አሉ። ፍመ ጃለ አላ ኩል ጀበል የሚንሆነ ጁዛ። ከዚያም ከእያንዳንዳቸው ከእነርሱ በእያንዳንዱ አራት ተራራ ላይ ሂድና እነዚህን ስጋዎች አስቀምጣቸውና ተመለስ ወደ ቦታ አለው። ኢብራሂም ቆራረጣቸውና እነዚህን አራት ወፎች በአራት ተራራ ላይ ሂዶ እዚያ ጣል ጣል ጣል አደረገና ወደ ቦታ ተመለሰ።

ለዚነ ተዕቡዱነ ምን ዱን ላሂን ላ የምሊኩና ለኩም ሪዝቃ ፈብተጉ ዕንድ ላህ ርዝቀ ወአዕቡዱህ ወሽኩሩ ለሁ ኢለይህ ቱርጅዑን ይላል። አብርሃምም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ። ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። እናንተ የምታስተውል ከሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን በብቸኝነት ተገዙ ብሎ አላቋረጥም።

ሲሳይን ስትፈልጉ ከአላህ ብቻ ፈልጉ፣ እርሱንም በብቸኝነት ተገዙት፣ እርሱንም አመስግኑት። በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት አላቸው። ይህ ነው ይህ ነው የነብያቶች አስተምሮ። ይህ ነው ኢስላም ብሎ ማለት። አልኢስት ኢስላሙ ሊላ። ኢስላም ብሎ ማለት ለዚህ አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ በእርሱ ላይ ቅንጣትን ሳታገሩ በነብያት በኩል የመጣውን አምልኮ ለእርሱ ብቻ መፈጸም ማለት ነው። ይህ ነው ነብያት ሁሉ የሰበኩት